ማንኛውም ሰው በዚች ምድር ላይ እየኖረ የሚያከናውናቸው ዱንያዊ የሆኑ ስራዎች፣ ተግባሮች ይኖሩታል። ነገር ግን ሁላችንም በምንሰራበት ፊልድ ላይ መልካም ነገሮችን ማድረግም እንደምንችል ዛሬ ከማሳያችሁ ወይም ከምነግራችሁ ታሪክ ተነስቼ የሚገርም ነገርን እነግራችኋለሁ። ታሪኩ የአምቡላንስ ሹፌር የነበረ ሲሆን በዛ በሚሰራበት ፊልዱ ላይ መልካም ስራን በጣም የሚሰራ የሆነ በጣም ተወዳጅና ባህሪውም ምርጥ የሆነ ሰው ሲሆን በዛ ውስጥ ደግሞ ጥያቄ ሲጠየቅ የመለሰ

ታማሚዎችን እንዲሁም ደግሞ የሚወልዱ ወላድ የሆኑ እህቶችን እየወሰደ እያመላለሰ የሚተዳደር የሆነ ጀግና ወጣት ነው ይህ ወጣት ታዲያ አንድ ግለሰብ ይጠይቀዋል መስጊድ ውስጥ በመገናኘት ማለት ነው ምንድነው የምትሰራው ይለዋል እኔ የምሠራው አምፖላንስ ነው አምፖላንስ ሹፌር ነኝ እንደምታውቀው ሁልጊዜ የኛ ስራ መሮጥ ነው መፍጠን ነው ስለዚህ በጣም አሰቃይ የሆነ ስራ ቢሆንም ግን እኔ ስራዬን በጣም ወደዋለሁ የምወድበት ምክንያት ምን እንደሆነ ልንገረህ ይለዋል ያ የአምፖላንስ ሹፌር ከዛም ይህ ሰው ታሪኩ ደስ አለውና ሊያዳምጠው ፈቃደኛ ሆኖ ቁጭ አለ። ከዛ በኋላ የአምቡላንስ ሹፌሩም ጀመረ ታሪኩን። እኔ በፊት ብዙ ሹፍርና ሰርቻለሁ፣ ብዙ ዓመታትን አገልግያለሁ። ለተለያዩ ድርጅቶችም ሆነ ለታክሲዎች በሹፍርና አገልግዬ ነበር። መጨረሻ ላይ ግን የአምቡላንስ ሹፌር እንደሚፈልጉ አንድ ድርጅት ማስታወቂያ በሚያሳዩ ሰዓት፣ በቃ ይሄ እድሌ ነው፣ በዚህ ውስጥ ሁኜም በጣም ብዙ መልካም ስራዎችን እሰራለሁ በማለት ወደዛ ድርጅት አቀን ነው። ከዛም የስራ ልምዴንም ነገርኳቸው። እነሱም በጣም ደስተኛ ደስተኛ ሆነው ተስማሙና ፈተናውንም በተግባር ፈተኑኝና እኔም አለፍኩኝ። ከዛም ቀጠሩኝ። ከቀጠሩኝ በኋላ በየዕለቱ የምሰራቸው ተግባራቶቼ ከገንዘብ ውጪ የማስበው አንድ ነገር አለ። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ እንዲያስቀምጠኝ ይህንን ስራ መርጬና ለዚህ ስራ ብቁ እንደሆን ያደረገኝ አላማ ቢኖረው ነው በማለት ሰዎችን ለማገልገል ለሊትም ቀንም ሁሌም ክፍት ነው ስልኬ። ሁሌም ደሞ ዝግጁ ነኝ። እዛሽ መኪና ላይ ነው ማድረው፣ እዛሽ መኪና ላይ ነው ምግቤንም እምንመገበው በማለት ያጫውታው። ከዛ በኋላ ሰውየው በጣም ተመሰጠና፣ በመሃል ታዲያ አንተ ሊያስደስትህ የሚችል ነገር ምን ሊሆን ይችላል ይለዋል። እሱም ምን አለ ሰዎች በሚታመሙ ሰዓት ስለ ገንዘብ ያላስብም፣ ስለሚሰጠኝ ወርሃዊ ደሞዝ ትዝም አይለኝም። በጣም ትዝ እያለኝና የምደሰትበት ነገር ቢኖር እነዛን ሰዎች በፍጥነት ወደ ሆስፒታሉ ማድረሴ ነው። ታዲያ ይህን እያደረግኩኝ ምን እንደሚያስጨንቀኝ እና ምን እንደሚያሳዝነኝ ልንገረህ ወይ? ይለዋል። ከዛም ሰውየው በጣም ደስተኛ በመሆን እንዲነግረው ጠይ ከዛም ይህ ሰው እንዲህ አለ። እኔ ስራዎቼን እየሰራው ባለሁበት ሰዓት በጣም የሚያሳዝነኝና የሚያስጨንቀኝ አንድ ጉዳይ አለ። የአምቡላንስ መኪና እንደምታውቀው ድምፁ ረባሽ ነው። አካባቢውን ያውከዋል፣ ይረብሻል። ምክንያቱም ያንን ካላደረግን ደግሞ ከፊት ያሉ ሰዎቹም ሆኑ መኪናዎች መንገድ ሊለቁልን ፈቃደኛ አይሆኑም። እንደ ማንኛውም ተራ መኪና ነው ሊያስቡን የሚችሉት። ይህ ከሆነ ደግሞ እዛ ውስጥ ያለ በሽተኛ ወይም ወላድ የሆነች ሴት በፍጥነት እዛ ቦታ ላይ መድረስ አይችሉም ማለት ነው ነው ስለዚህ ለዚህ ሲባል ግዴታ ድምፁን አሰማለው ድምፁን በማሰማ ሰዓት ሁልጊዜ ጊዜ የሚረብሸኝና የሚያሳዝነኝ ነገር ግን ይሄ አሁን የምነግርህ ነገር ነው በማለት ይነግረዋል እርግጥ ነው እኔ የታመሙ ሰዎችን ይዤ ነው በሰዓቱ የምሮጠው ወይም ደግሞ ወላድ የሆኑ እህቶችን ይዤ ነው የምሮጠው መድረስ ወዳለብኝ ቦታ ነው ለመድረስ እምካለበው ነገር ግን የማሰማው ድምፅ እዚህ የታመመ ሰው ይዤ እንደምሄደው ሁሉ በሰፈሩ በአካባቢው ታመው እንቅልፋቸውን አጥተው። እዛሽ ሰዓት ላይ እየተኙ ያሉ ሰዎች እያረፉ ያሉ ሰዎች ይኖራሉ እንደዚህ አይነት ሰዎች ደግሞ በፍጹም እንዲቀሰቀሱ አይፈልጉም ረብሻ ወይም ድምጽ ይረብሻቸዋል እንደዚህ አይነት ነገር የሚረብሻቸው አይነት ሰዎች ከሆኑ ደግሞ የኛ ድምጽ በጣም አስቸጋሪ ነው ለዚህ ጉዳይ ያንን አስባለው ይላል ይህ ሰው ሱብሃንአላህ አስቡ እንግዲህ እንዴት እንዳሰበ እሱ ሰዎችን እየረዳ ነው ያለው በሽተኞችን ወደ ሆስፒታል እያደረሰ ነው ያለው ነገር ግን ከዚህ ባሻገር በጣም የሚያስበው አልቆ እያሰበ ያለው በሰፈር ውስጥ የተኙ በሽተኞችን በሰፈር ውስጥ እንቅልፍ አተው ያደሩ ቀን ላይ ሊተኙ የሚሞክሩ የሆኑ እንቅልፍ እያሸለባቸው በነበረበት ሰዓት ላይ የሚቀሰቀሱ በሱ ድምፅ የሚረበሹ ሰዎችን ነው እያሰበ ያለው አሻግሮ። ሱብሃንአላህ ሁላችንም በምንሰራቸው ስራዎች ሆነ በምንኖርባቸው ህይወታችን የተለያዩ የሆኑ የሚረብሹና ሰዎችን አዛ የሚያደርጉ ነገሮች ይኖራሉ፣ ነገር ግን እኛ ብዙም ላናስተውላቸውና ላናስባቸው እንችላለን። የአምቡላንስ ሹፌር ግን ከኛ የላቀ የሆነ አስተሳሰብን ያስባል። ከሱም አልፎ ከያዘው በሽተኛም አልፎ እንቅልፋቸውን ለመተኛት የሚረበሹ የሆኑ ሰዎችንም ያስብላቸዋል። ሰዎች ሆይ መንገድ ላይ እንኳን ሰዎችን ሊያስቸግር የሚችል የሆነ ሰዎችን ሊያደናቅፍ የሚችል የሆነ ነገር እንኳን በማንሳታችን ነቢዩ ሙሐመድ ሶለላሁ አለይሂ ወሰለም ያንን በማድረጋችን ሰደቃ እንደሆነ ይነግሩናል። ስለዚህ ባለንበት አጋጣሚ እንዲሁም በምንሰራቸው ስራዎች ውስጥና በምንኖርባቸው